ሰላም ጤና ስጥልን የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮት የግብዣችንን እያስቀደምን፣ በቅድሚያም አበይቶች እናቀርብላችኋለን። በወሎ ቤት አማራ ከቆቦ ከተማ በቅርብ ርቀት ላይ ከባድ ውጊያ ሲካሄዱ ውሏል። ውጊያው በድሮን ጭምር የታጀበ እንደ እንደነበር ተሰምተዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድና የልዩ ዘመቻዎች እዝ ዋና አዛዡ በተከታታይ ቀናት ህዝብ በሰበሰቡበት የከሚሴ ቀጠና የፋኖ ኃይሎች በአገዛዙ ጥምር ጦር ላይ ስኬታማ የተባለለት ጥቃት ፈጽመዋል። ዝርዝር የግንባር መረጃዎቹን ይዘናል። ኦነግና ኦፌኮ ለኦህዴድ ብልጽግና ይፋይ የውይይት ጥያቄ አቅርበዋል። ጥያቄው የኢሊሉ ስብሰባ ከከሸፈ በኋላ የመጣ መሆኑ ቀጣይ ሁነቶችን ምን ሊሆኑ እንደሚችሉ መነጋገሪያ ሆነዋል። ይህ ይፋዊ ጥያቄ ኦህዴድ ኢሊሊ ሆቴልን ጨምሮ በተለያዩ ይፋ ባልወጡ መድረኮች በድብቅ ሲመክርበት ከነበረባቸው ጉዳዮች በተለየ ሁኔታ በይፋ የቀረበ መሆኑ አንዳች ፖለቲካዊ ስሌት እንዳለው ተገምቷል። ዝርዝር መረጃውም ይዘናል። የመንግስት ዩኒቨርሲቲዎች ተማሪዎች የጀመሩት አድማና ተቃውሞ በከፍተኛ ጥንቃቄ ሊመራ ይገባል ተብሏል። የተማሪዎቹ የትምህርት አድማና የግቢ ተቃውሞ ወደ አደባባይ ተቃውሞ እያደገ መሆኑን ተከትሎ የቀረበው የጥንቃቄ መልእክት አገዛዙ ካሰባቸው ሴራዎች ጋር የሚገናኝ ስለመሆኑ የተመለከተው ዝርዝር መረጃ ሰዓቱን ጠብቆ ወደ እናንተ ይደርሳል። የፋኑ ኃይሎች በደረሱበት የትግል ቁመና አገዛዙ በትጥቅ ትግል ሊቀለብሳቸው አይችልም። ይልቁንም ትግሉ ወደ ዘላቂ አንድነት ባለመምጣቱ አደጋው ከራሱ ከውስጥ የሚመነጭ ነው። ይህንን ያሉት በፋኑ አንድነት ጉዳዩ ዙሪያ ጥናት በመስራት ላይ ያሉ ምሁራን ናቸው። ለመሆኑ የፋኑ ኃይሎች ወደ ተጠቃለለ አንድነት አለመምጣት አደጋው ምን ድረስ ነው ለሚለው ዜና ትንታኔያችን የምሁራን ምልከታዎችን ይዘዋል። የአስመራ ዲፕሎማቶች በነጩ ቤተ መንግስት የጀመሩትን ዲፕሎማሲያዊ ትግል ቀጥለዋል። በጉዳዩ ላይ አዲስ መረጃ ይዘናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናምራለን። በወሎ ቤተ አማራ ከቆቦ ከተማ በቅርብ ርቀት ላይ ከባድ ውጊያ ሲካሄድ ውሏል። ውጊያው በድሮን ጭምር የታጀበ እንደነበር ተሰምቷል። አፋብሃ መኔሊከስ ምስራቅ አማራ ኮር አንድ የሀውጃኑ ክፍለ ጦርና አሳምነው ክፍለ ጦር በጋራ በመሩት በዚያው ደውጊያ የፋኑ ኃይሎች በርካታ የአገዛዙን ወታደሮች ሙትና ቁስለኛ ማድረጋቸው ታውቋል። በዚሁ የውጊያ ቀጠና ውጊያው የከበደው አገዛዙ ዛሬ ህዳር ዘጠኝ ቀን በአካባቢው የድሮን ጥቃት እንደፈጸመ ነገር ግን በድሮን ጥቃቱ የደረሰውን ጉዳት ማወቅ እንዳልተቻለ የግንባር ዘጋቢያችን ያደረሰን መረጃ ያሳያል። የሀውጃኑ ክፍለ ጦርና አሳምነው ክፍለ ጦር አህዶች በጥምረት ጮቢ በር ባደረጉት ተጋድሎ ታላቅ ድል መመዝገቡን የገለጸው እዙ በበኩሉ ውጊያው ትናንት ህዳር ስምንት ከቀኑ ዘጠኝ ሰዓት ጀምሮ እንደተካሄደ ና ሁለተኛ ቀኑ እንዳስቆጠረ ገልጾ ራያ ቆቦ ጮቢ በር ና አዩብ አካባቢ ከባድ ውጊያ በማድረግ በአገዛዝ ጦር ላይ መጠነ ሰፊ ጉዳት ማድረሱን አስታውቋል። እንደ ግንባር መረጃው ያገዛዙን የማጥቃት እቅድ በማክሸፍ በመለሰው ማጥቃት ዘመቻ እስከ ቆቦ ከተማ አቅራቢያ ድረስ ውጊያ ማድረጉንና በአውደ ውጊያውም ታላቅ ድል መጎናጸፉን ገልጸዋል። የአገዛዙ ሰራዊት ከመሸገበት ጮ ቢበር ወደ አዩብ መድፍ ቢኤም ሞርተርና ዙ 23 በመያዝ የማጥቃት ሙከራ አድርጓል፣ ያለው እዙ የሁለቱ ክፍለ ጦር አህዶች በጥምረት ባደረጉት መልሶ ማጥቃት በቆረጣ ውጊያ የከባድ መሳሪያ ሽፋኑን በማክሸፍ ማጥቃት መቻላቸውን፣ በዚህም አመራሮችና የቡድን መሳሪያ ተኳሾችን ጨምሮ በርካታ የአገዛዙን ተዋጊዎች ሙትና ቁስለኛ በማድረግና ወደ መጣበት ጮ ቢበር መመለስ መቻሉን አስታውቋል። ትናንት ከቀኑ ዘጠኝ ሰዓት ጀምሮ እስከ ምሽት ሁለት ሰዓት ተኩል ድረስ ሰዎች በዘለቀው ተጋድሎ በርካታ ሰራዊቱ የተመታበት አገዛዙ በአምቡላንስና በኦራል ቁስለኛ ወደ ወልዲያ ሪፈራል ሆስፒታል እያመላለሰ ማምሸቱን ውጊያው ዛሬም ቀጥሎ መዋሉን ገልጸዋል። አካባቢው ውጊያው የበረታበት አገዛዙ የድሮን ጥቃት ስለመፈጸሙ ከአካባቢው የተገኙ መረጃዎች ያሳያሉ። በዛሬው የድሮን ጥቃት የደረሰው ጉዳት ባይታወቅም በአውደ ውጊያው ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራዎችን ያስተናገደው አገዛዙ ንጹሓንን ኢላማ ሳያደርግ እንዳልቀረ ተጠቁመዋል። ከድሮን ጥቃት በተጨማሪ በራያ ቆቦ፣ አማያ፣ አዲስ አለምና ቢጭሮ የሚባሉ አካባቢዎች እንዲሁም ራያ ላማጣ፣ ኩቢ፣ ቀረንሳና ቦታ ማርያም የተለያዩ ከባድ መሳሪያዎችን ሲያስወነጭፍ እንደዋለ ታውቋል። በዚህኛው የከባድ መሳሪያ ጥቃቱ የንጹሀን ህይወት የቀጠፈ ሲሆን በመቶዎች የሚቆጠሩ እንስሳቶችም ሙተዋል። ቁጥሩ ቀላል የማይባል ቤትና ንብረት መውደሙም ከአካባቢው የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለም የልጅያ ሱኮር አህዶች ከሚሴ ዙሪያ ደዋ ጨፋ ወረዳ የአገዛዙ ሚሊሻና ፖሊሶች ላይ ጥቃት ማድረሳቸው ተሰምተዋል። የፋኖ ኃይሎች ህዳር ስምንት ከቀኑ ዘጠኝ ሰዓት ከሚሴ ዙሪያ ዳዋ ጨፋ ወረዳ ጎበያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገውን የአገዛዙን ጥምር ጦር በማጥቃት ከአስራ አምስት በላይ ሞትና ቆስለኛ እንዲሁም ምርኮ ማድረግ መቻላቸውን አፋብሀ መሬልከዝ በግንባር መረጃው አስታውቋል። በዚህ አውደውጊያ በርካታ የነፍስ ወከፍ መሳሪያዎች የወገብና ትጥቆችና ተተኳሾች በምርኮ ገቢ መደረጉን አክሎ ገልጸዋል። ኦነግና ኦፌኮ ለኦህዴድ ብልጽግና ይፋይ የውይይት ጥያቄ አቀረቡ። ጥያቄው የኢሊሊው ስብሰባ ከከሸፈ በኋላ የመጣ መሆኑ ቀጣይ ሁነቶችን ምን ሊሆኑ እንደሚችሉ መነጋገሪያ ሆነዋል። ኦህዴድ ብልጽግና በተደጋጋሚ ጊዜ ለኦሮሞ ኃይሎች ያቀረበው የውስጥ ድርድር ጥያቄ ሳይሳካ መቆየቱ ይታወቃል። ኦህዴድ ብልጽግና በግምገማው ስልጣኑ ከእጁ እየወጣ መሆኑን በማመን ለጫካው የኦነግ ኃይልና ለከተማው አኩራፊ ኃይል እንዲሁም በውጭ ሀገር ለሚገኘው የኦሮሞ ፖለቲካ ኃይል የድረሱልኝ ጥሪ ማቅረቡን በተደጋጋሚ መዘገባችን ይታወሳል። ለነ ጃል መሮና ጀዋር ሳይቀር ሽምግልና የላከው ኦህዴድ ብልጽግና ዋና ዓላማው ስልጣኔን ሌላ ከሚይዘው በእኔ መሪነት እኛ በጋራ ነው ያዘው

በተቃዋሚዎቹ በኩል የመሪነት ጉዳይ ጥያቄ በመነሳቱ በጫካም ሆነ በከተማ ያሉ የኦሮሞ ኃይሎች ተከታታይ ውይይቶች ሳይሰምሩ ቀርተዋል። በዛሬው ዕለት የወጣው መረጃ እንደሚያሳየው ደግሞ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረንስ ኦፌኮ በኦሮሚያ ክልልና በኦሮሞ ህዝብ መጻኢ ሁኔታ ላይ ከክልሉ ርዕሰ መስተዳደር ፕሬዚዳንት ሽመለስ አብዲሳ ጋር ለመወያየት ቀጠሮ እንዲያዝላቸው መጠየቃቸውን ነው ለፕሬዚዳንቱ ጽህፈት ቤት ዛሬ ማክሰኞ ህዳር ዘጠኝ በጋራ በጻፉት ደብዳቤ ላይ እንደተመለከተው ተው ለሽመለስ አብዲሳ የእንወያይ ጥሪ አቅርበዋል። ይህ ይፋዊ ጥያቄ ኦህዴድ ኢሊሊ ሆቴልን ጨምሮ በተለያዩ ይፋ ባልወጡ መድረኮች በድብቅ ሲመክርበት ከነበረባቸው ጉዳዮች በተለየ ሁኔታ በይፋ የቀረበ መሆኑ አንዳች ፖለቲካዊ ስሌት እንዳለው ተገምተዋል። የኦነግ ሊቀመንበር ዳውድ ኢብሳ ና የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና በጋራ በጠየቁት የሁለት ፓርቲዎች የውይይት አጀንዳ በክልሉ በቀጠለው ጦርነት ከቀጣዩ ምርጫ በፊት ስለሚያቀርቧቸው ቅድመ ሁኔታዎች ና በጋራ በሚጋሯቸው የተስፋፊነት አጀንዳዎች በአዲስ አበባ ና በድሬ የሚሄዷ ጉዳዮች ሊሆን እንደሚችል ተገምተዋል። ኦነግ ኦፌኮ ና ስምንት ያክል ተቃዋሚ ፓርቲዎች ጋር በቅርቡ በወጡት የጋራ የአቋም መግለጫ ቀጣዩ ሀገር አቀፍ ምርጫ ከመካሄዱ በፊት መንግስት ትጥቅ ካነገቡ ቡድኖች ና ከሌሎች የፖለቲካ ኃይሎች ጋር ሁሉን አቀፍ የፖለቲካ ውይይት የማድረግ ና በሀገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች ማስቆምን ጨምሮ ሰባት ቅድመ ሁኔታዎች በቅድሚያ መሟላት አለባቸው የሚል አቋም ማንጸባረቃቸው አይዘነጋም። ይህ የውይይት ጥሪ በይፋ እንዲታወቅ የተፈለገውም አገዛዙ ሰላም ወዳድ እንዳልሆ ሆነ ለዓለም አቀፍ ማህበረሰብ ለማጋለጥ ያለ የትግል ስልት ሊሆን ይችላል። የሚል መላምታቸውን የሚሰጡ ወገኖች በበኩላቸው ከውይይቱ የተለየ ውጤት አንጠብቅም ይላሉ። ምክንያቱን ሲያስረዱ ኦህዴድ በእኔ ስር ሆናችሁ ስልጣኑን እናድን የሚል አቋም ያለው ሲሆን፣ የከተማውም ሆነ የጫካው የኦሮሞ ኃይል በበኩሉ የመሪነት ቦታው ለእኛ ይገባል ኦህዴድ ይበቀዋል የሚል በመሆኑ ስምምነት ይኖራል የሚል እምነት እንደሌላቸው ገልጸዋል። የመንግስት ዩኒቨርሲቲ ተማሪዎች የጀመሩት አድማና ተቃውሞ በከፍተኛ ጥንቃቄ ሊመራ ይገባል ተባለ። የተማሪዎቹ የትምህርት አድማና የግቢ ተቃውሞ ወደ አደባባይ ተቃውሞ እያደገ መሆኑን ተከትሎ የቀረበው የጥንቃቄ መልእክት አገዛዙ ካሰባቸው ሴራዎች ጋር የሚገናኝ ነው ተብሏል። ትናንት ህዳር ስምንት ቀን ባምቦ አሪሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡ፣ ዲላና ድሬዳዋ ዩኒቨርሲቲዎች የሚገኙ ተማሪዎች የጀመሩት የግቢ አድማና ተቃውሞ በዛሬ ሁለት ተጨማሪ ዩኒቨርሲቲዎችን አዳርሶ አስር ያክል ዩኒቨርሲቲዎችን ጎብኝተዋል። ተማሪዎቹ ከፍተኛ ተቃውሞ ያስነሱበት ዋነኛ ምክንያት የሚከተለው ነው። ዩኒቨርሲቲ ተማሪዎች ሶስተኛ ዓመት ሲጨርሱ አራተኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነጻ ያስተማራቸውን ማህበረሰብ ለማገልገልም ለራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር ለአንድ ዓመት። የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከቀጣዩ 2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ የተቀሰቀሰው አድማና ተቃውሞ አድማሱን እያሰፋ ነው። በቀጣይ ሁሉንም የመንግስት ዩኒቨርሲቲዎች ተማሪዎች እንደሚያዳርስ ይጠበቃል። በዛሬው እለት ተቃውሞውን የተቀላቀሉት እነ ወለጋ ደምቢዶሎ ዩኒቨርሲቲዎች ያሳዩት ምልክት ተቃውሞው የማደግና የመስፋት እድል እንዳለው ነው። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ ወለጋ፣ አሪሲ፣ ቡሌሆራ፣ ሰላሌ፣ መደወላቡ፣ ደምቢዶሎና ድሬዷ ዩኒቨርሲቲዎች ተማሪዎች ወደ ክፍል ያለመግባት አድማ ለሁለተኛ ቀን ወጥተው እንደዋሉ፣ የተቃውሞ መፈክሮችንም እንዳሰሙ ተሰምተዋል። ተቃውሞ ያሰሙት ተማሪዎች አንደኛውና ዋነኛው መከራከሪያቸው የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚል ሲሆን በተጨማሪም ተማሪዎቹ ፖሊሲውን ሲቃወሙ ትምህርት ሚኒስቴር በእድሜያችን ላይ እየቀለደ ነው ሲሉ ሞግተዋል። ስምንት አመት ነው፣ አንድ ሪሚዲያ ይጨመርበታል፣ አንድ ደግሞ የአገልግሎቱ ይጨመርበታል። አስር አመት ካምፓስ ውስጥ አሳልፎ የአስራ ሰባት አመት ትምህርት ከዛ በፊት ተምሯል። ሀያ ሰባት አመት ሰው ተምሮ እንዴት ይኖራል? እንዴት ነው ነገ ስራ ወጥቶ የሚሰራው? ካረጀ በኋላ ነው ሀገሩን የሚያገለግለው? እኛ ሀገራችንን ማገልገል የምንፈልገው በወጣትነታችን ነው። እድሜያችን እያለ፣ ጊዜያችን እያለ፣ ኃይላችን እያለ ሀገራችንን በትጋት ማገልገል እንፈልግ። በብልጽግና አገዛዝ ቤተ ሙከራ የተደረገው መከረኛው ትውልድ እየጠየቀ ያለው በእድሜያችን አትቀልዱ፣ ቤተሰቦቻችን እኛን ለማስተማር ምን አይነት ዋጋ እንደሚከፍሉ እናውቃለን፣ ቶሎ ተመርቀን እንጦራቸዋለን ስንል ጭራሹን ሌላዳ ሌላ ተጨማሪ አመት አትጫኑብን፣ ይህንን አንቀበልም የሚል ነው። በተለይም የሪሚዲያልን ትምህርት ተከታትለው ወደ ግቢ የሚገቡ ተማሪዎች በአዲሱ ፖሊሲ መሰረት ሌላ የአገልግሎት አመት ሲጨመርባቸው ለአንድ መደበኛ የድግሪ መርሃ ግብር እስከ ስድስት አመት ድረስ ሊወስድባቸው መሆኑን በዩኒቨርስቲ ዩኒቨርሲቲ ተማሪዎች ላይ ከፍተኛ ቁጣ ቀስቅሷል። ይህ ቁጣ አድማሱን እያሰፋ ነው። ለሁለተኛ ቀን ተቃውሟቸውን ሲያሰሙ የዋሉት የዩኒቨርሲቲ ተማሪዎች ከፖሊሲ ተቃውሞ ባሻገር የስርዓት ለውጥ እንደሚፈልጉ ካስተጋባቸው መፈክሮች ላይ ተመላክተዋል። የተማሪዎች ተቃውሞ ከግቢ ወደ አደባባይ የመውጣት እድገት ያሳየ መሆኑን ተከትሎ የተቃውሞውን የትኩረት አቅጣጫ ለማሳት አገዛዙ ሆን ብሎ ወደ ብሔር ግጭት ሊወስደው እንደሚችል ስጋቶች አሉ የሚሉት የጉዳዩ ተከታታዮች የተማሪዎቹ ተቃውሞ በጥንቃቄ ሊመራ ይገባል ብለዋል። በተለይም ተቃውሞ የተነሳባቸው አብዛኞቹ ዩኒቨርሲቲዎች በኦሮሚያ ክልል የሚገኝ መሆናቸው ጉዳዩ ለነሽ መለስ አስተዳደር የሴራ ማስፈጸሚያ እንዳይሆን ጥንቃቄ ያስፈልጋል ብለዋል። ከድሬዳዋ ዩኒቨርሲቲ ውጭ ሁሉም የተቃውሞ ድምጽ የተሰማባቸው ዩኒቨርሲቲ ች በአንድ ክልል መሆናቸው የትግል አቅጣጫውን የሚያስቱ የሴራ ጥቃቶች እንዳያጋጥሙ ለተማሪዎች ደህንነት ዋስትና የሚሰጥ የትግል እንቅስቃሴ ሊኖር እንደሚገባ ተጠቁሟል። የተማሪዎቹ ጥያቄ ከአንድ ነጠላ ፖሊሲ ለውጥ ወደ ስርዓታዊ ለውጥ እንዲያድግ አቅጣጫ ከመስጠት ጀምሮ ትግሉ ዋነኛ ትኩረቱ በስርዓቱ ላይ እንጂ ብሔርና ሃይማኖትን መሰረት ባደረጉ ጉዳዮች እንዳይሆን በሚከተሉት ጉዳዮች ላይ ጥንቃቄ ማድረግ ይገባል ተብሏል። አንደኛ፣ የትግሉ ባለድርሻ አካላት የጋራ አደጋን በጋራ መታገል እንደሚገባ ማመን አለባቸው። ሁለተኛ ተማሪዎቹ አሁን በጀመሩት የትግል ስልት አዋጭነት ላይ መተማመንን መፍጠር፣ ሶስተኛ ባለድርሻ አካላትን በብቃት ማስተባበር ይገባል ተብሏል። በአራተኛ ደረጃ የተማሪዎችን እንቅስቃሴ በጠራ ስልትና ዕቅድ መምራት ተማሪዎች በብሔርና በሃይማኖት ጥቃት እንዳይፈጸምባቸው የጠራ የትግል አመለካከት ለመፍጠር ይረዳል። አምስተኛና መሰረታዊ የትግሉ ነጥብ ትግሉ ለላቀ ውጤት የሚበቃ መሆኑን ማሳመን፣ ሳያሸንፉ አለመቆምን ማረጋገጥ፣ ለዚህም በትግሉ ዙሪያ የማይነጥፍ አመራር መፍጠር በቂ የተሳታፊነትን መጠን ማሳደግ እንደሚገባ፣ በሌሎች አካባቢዎች ያሉ የመንግስትም ሆነ የግል ዩኒቨርሲቲ ተማሪዎች የተቃውሞ አካል እንዲሆኑ የትግል ትስስር መፍጠር እንደሚገባ በጉዳዩ ዙሪያ የጣና ዘጋቢዎች ያነጋገሯቸው የትግሉ ታዛቢዎች ምክረ ሀሳቦች ናቸው። የብልጽግናው አገዛዝ በተለመደ ብሪቱ ይህን ፖሊሲ የሚያስቀጥል በመሆኑ የዩኒቨርሲቲ ተማሪዎች ተቃውሞ ከግቢ ወደ አደባባይ መውጣቱን ቀጥሎ ሀገራዊ የለውጥ እድል እንዲሆን የከተማ ሕዝባዊ እምቢተኝነት እንዲፈጠር ማድረግ እንደሚገባም አስተያየት ሰጪዎቹ አክለዋል። አርማች ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የፋኖ ኃይሎች በደረሱበት የትግል ቁመና አገዛዙ በትጥቅ ትግል ሊቀለብሳቸው አይችልም። ይልቁንም ትግሉ ወደ ዘላቂ አንድነት ባለመምጣቱ አደጋው ከራሱ ከውስጥ የሚመነጭ ነው ተባለ። የአማራ ህዝብ የሕልውና ትግል አሁን ከደረሰበት ቁመና በመነሳት የውስጥ ችግሮችን በፍጥነት በማረም ዘላቂ ድሉን ማረጋገጥ ይጠበቅበታል ሲሉ አስተያየታቸውን የሰጡ የጣቢያችን ዘጋቢዎች ያናገሯቸው ምሁራን የብልጽግናው አገዛዝ የፋኖ ኃይሎችን በውጊያ ማጥፋት የሚችልበት አቅም የለውም፣ ይልቁንም አደጋው ከፋኖ ዘላቂ አንድነት አለመረጋገጥ የሚመነጭ የውስጥ ፈተና ነው ብለዋል። ከጣቢያችን ዘጋቢዎች ጋር ቆይታ ያደረጉ ለደህንነታቸው ሲባል ስማቸው ያልተጠቀሰ አንድ የፖለቲካ ሳይንስ ተመራማሪና መምህር ፋኖ የገነባው ወታደራዊ ቁመና ፈጣን ቢሆንም በአደረጃጀት ደረጃ የታዩበት ክፍተቶች ባለማረሙ ዘላቂ ድሉን ሩቅ አድርጎታል ይላሉ። ሞሩ አክለውም የአደረጃጀት ክፍተቶችን ማረም ከቻለ ድርጅታዊ አሰራሮችን በማሳደግ ለተቋማዊ ትግል ራሱን ተገዢ ማድረግ ከቻለ ዘላቂ ድል በእጁ ማስገባት እንደሚችል አስረድተዋል። ሌላኛው አስተያየት ሰጪ በበኩላቸው ፋኖ በዓለም አቀፍ ማህበረሰብ ደረጃ በቀላሉ የማይታይ በቀጠናው ለኃይል ሚዛን የሚፈለግ ወሳኝ አቅም ያለው ኃይል መሆኑን አሳይተዋል። ችግሩ ያለው ፖለቲካዊ የትጥቅ ትግል ለማድረግ ራሱን በሚጠበቅበት ኃላፊነት ልክ ዝግጁ ሆኖ አለመገኘቱ ላይ ነው ብለዋል። ተቋማዊ ትግል የመለማመድ ከፍተኛ ድክመት አለ ሲሉም ተችተዋል። ሌላኛው የወታደራዊ ጉዳዮች ተንታኝ በበኩላቸው ፋኖ አደረጃጀቶቹን ወደ አንድ የትግል ማዕቀፍ በማምጣት ራሱን ማጥራት ከቻለ ዘላቂ ድል ማረጋገጥ ይቻላል በማለት ሲገልጹ ሞሩ ለዚህ ምልከታቸው መነሻ የሆናቸው አራት ወሳኝ ያሏቸውን ነጥቦች ያነሳሉ። እንደ ወታደራዊ ባለሙያው መከራከሪያ ሀሳብ አንደኛ የፋኖ ትግል ከፍ ያለ ቁጥር ያለው የሕዝብ ድጋፍ ያለው መሆኑ፣ ፋኖም በበኩሉ ትግሉን ለማሸነፍ ብቻ የሚዋጋ መሆኑ፣ በተለይም መላ ወጣቱ ብዙሀኑ አርሶ አደር በብዛት የፋኖ ትግል ደጋፊና ተሳታፊ ሆኖ የሚታይ በመሆኑ ሁለተኛ ትግሉ ወደ ኋላ የማይመለስበት የኃይል ክምችት ላይ መድረሱ በርካታ የፋኖ መሪዎች ቤተሰቦቻቸውን እየገበሩ በጽናት ቆመው ትግሉን እየመሩት መሆኑ፣ ሶስተኛ ወታደራዊ ልምድ ባላቸው አሰልጣኞች የሚሰለጥን ቋሚ ሰራዊት መደራጀቱ ተጠናክሮ የቀጠለ መሆኑ፣ አራተኛ የፋኖ ኃይል ራሱን እያደራጀ ያለበት መንገድ ቀጣይነት ባለው ሁኔታ ጦሩ ራሱን የሚያጠናክርባቸው ወታደራዊ ስልቶችና የፋኖ ኃይል የሚዋጋበትን መልክዓ ምድር ጠንቅቆ የሚያውቅ መሆኑ የጠላት የውጊያ ዕቅዶች ብዙ ጊዜ እየመከኑ ዋጋ እየከፈለባቸው በመሄዱ የሰው ኃይል ቋቱ ተራቁተዋል። በእነዚህና ሌሎች ተጨባጭ ምክንያቶች የተነሳ ፋኖ የውስጥ ችግሮችን ማረም ከቻለ ዘላቂ ድል በእጁ ማስገባት እንደሚችል ምሁሩ ይገልጻሉ። በወታደራዊ ጉዳዮች ላይ አስተያየታቸውን በመስጠት የሚታወቁ ተንታኞች እንደሚሉት የፋኖ ትግል ከጥቁር ክላሽ አልፎ የቡድን የጦር መሳሪያዎችን በትንንሽ አህዶች ጭምር ታጥቋል ሜካናይዝድና የሜካናይዝድ ድጋፍ ሰጪ ኃይል በመገንባት ሂደት ላይም ነው ሲሉ እድገቱን ያስረዳሉ። በትጥቃቅሙ የማይገመት ደረጃ ላይ ደርሷል የሚሉት የወታደራዊ ጉዳዮች ተንታኞች በፋኖ ትግል ውስጥ እሳት የሚተፉ አፈሙዝ የታጠቁ የህዝብ ልጆች እየበዙ ነው። በዚህም በበርካታ አካባቢዎች አገዛዙ ወታደራዊ እንቅስቃሴ ማድረግ የማይችልባቸው እውነታዎች ተፈጥረዋል። ብልጽግና መዋቅሮቹ ዳግም ሊጠገኑ በማይችሉ ሁኔታ ፈራርሰዋል። እነዚህ ድሎች በትግል የመጡ ናቸው ሲሉ አስረድተዋል። አክለውም ፋኖን ታግሎ የሚያሸንፈው የራሱ የፋኖ የውስጥ ችግር እንጂ የብልጽግና ሰራዊት ፋኖን ማሸነፍ እንደማይችል ገልጸዋል። የፋኖ ኃይሎች ከምንም በላይ በታማኝ ደጋፊ ህዝብ ዙሪያ ገባቸው የታጠረ የጦር ሰፈርና ማሰልጠኛ ሆነው የሚያገለግሉ አመች ቦታዎች ያሏቸው መሆኑ ህዝባዊ ድሉን ቅርብ ያደርገዋል የሚሉት ተንታኞች ለዘላቂ ድሉ ፖለቲካዊ ዓላማን ያላነገበ አንድ ወጥ አማራዊ መሪ ድርጅት መፍጠር የግድ እንደሆነ ያስረዳሉ። ይህንን ዘገባ ለማጠናቀር ያነጋገርናቸው ሁለት የወታደራዊ ጉዳዮች ተንታኞችና ሁለት የከፍተኛ ትምህርት ተቋማት ተመራማሪና መምህራን በፋኖ ትግል ዙሪያ ተመሳሳይ አስተያየቶችን ለጣቢያችን ሰጥተዋል። ምሁራኑ የሰጡት የጋራ አስተያየቶቻቸው ፋኖ ወደ አንድነት ካልመጣ ለድርጅታዊ ትግል ራሱን ተገዢ ማድረግ ካልቻለ ዘላቂ ድል ማረጋገጥ እንደማይቻል ተመሳሳይ አስተያየታቸውን ሰጥተዋል። የአስመራ ዲፕሎማቶች በነጩ ቤተ መንግስት የጀመሩትን ዲፕሎማሲያዊ ትግል ቀጥለዋል። ለሶስት አስርተ ዓመታት ጤናማ ያልሆነ ግንኙነት ውስጥ የቆየው የአሜሪካና ኤርትራ ግንኙነት ፕሬዚዳንት ዶናልድ ትራምፕ ዳግም ከተመረጡ በኋላ አስተዳደራቸው ከአስመራው መንግስት ጋር መቀራረቦችን ለመፍጠር መሞከሩ ይታወሳል። የፕሬዝዳንት ኢሳያስ አፈወርቂ የእንኳን ደስ አለውት መልእክትና የዶናልድ ትራምፕ ምላሽ ተከትሎ በዲፕሎማቶች በኩል መለስተኛ መቀራረቦች ተፈጥሮ የነበረ ሲሆን በመካከል ቀዝቀዝ ብሎ ቆይቶ ዳግም በአዲስ መልክ መንቀሳቀስ ጀምሯል። በትናንትናው እለት በተባበሩት መንግስታት ድርጅት የኤርትራ አቋሚ መልእክተኛ የሆኑት አምባሳደር ሶፊያ ተስፋ ማርያም በተመድ በአፍሪካ ጉዳዮች የአሜሪካ አማካሪ ከሆኑት ፓትሪሻን ማሆኒ ጋር መምከራቸው የዚህ ማሳያ ነው። በጉዳዩ ላይ አምባሳደር ሶፊያ በኤክስ ገጻቸው ባጋሩት መረጃቸው ፓትሪሺያ ማሆኒ ጋር የመከሩበት ዋና ጉዳይ በብልጽግና አገዛዝ ከገጠማቸው የመወረር ስጋት ጋር የተያያዘ ስለመሆኑ ተመላክተዋል። ባለፈው መስከረም ወር በአፍሪካ ጉዳዮች የትራምፕ አማካሪ የሆኑት ማሳር ቦሎስ ከኤርትራው ውጭ ጉዳይ ሚኒስተር ኦስማን ሳል ጋር መምከራቸው ይታወሳል። በተመሳሳይ ከዚህ ቀደም ብሎ ትራምፕን እንኳን ደስ አለዎት ያሉት ኢሳያስ የሀገራቸውንና የአሜሪካን ግንኙነት ለማሻሻል መፈለጋቸው ተረጋግጧል። ኤርትራና አሜሪካ የሰመረ ዲፕሎማሲያዊ ግንኙነት ያላቸው ሀገራት አልነበሩም። የኢሳያስ መንግስት የሶማሊያ እስላማዊ ፍርድ ቤቶች ታጣቂዎችን እየደገፈ ነው በሚል ከአሜሪካ በኩል ተከታታይ ክስ ሲቀርብባቸው ነበር። ይህንን ተከትሎ ተከታታይ የአሜሪካ ፕሬዚዳንቶች አስተዳደሮች ኤርትራ ላይ የተለያዩ ማዕቀቦች እንዲጣሉ አድርገዋል። አሜሪካ ኤርትራ ላይ በግሏ የተለያዩ ማዕቀቦችን እንዲጣል ከማድረጓን ባሻገር በተባበሩት መንግስታት ድርጅት በኩል ሳይቀር ማዕቀብ እንዲጣልባት ሰፊውን ስራ ሰርታለች። ከዚህ ሁሉ በኋላ አሁን ሁለቱ ሀገራት ግንኙነታቸውን ለማሻሻል በሚመስል መልኩ ተከታታይ ውይይቶችን እያደረጉ ይገኛሉ። በተለይም የአስመራ ዲፕሎማቶች የመወረር ስጋት አለብን በሚል ደጋግመው ባለስልጣናቱን በማግኘት የዲፕሎማሲ ትግሉን አንድ ግንባር አድርገው በመስራት ላይ ናቸው። ኦብነግ አዲስ ብሔራዊ የትግል ጥሪ አቀረበ። የሶማሌ ህዝብ ለመብቱ መታገል አለበትም ሲልም ጠይቋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ማዕከላዊ ኮሚቴ ያደረገውን ልዩ ስብሰባ ተከትሎ አዲስ መግለጫ ወጥቷል። መግለጫው በብልጽግና የጦርነት ፖሊሲ በኢትዮጵያ በአደገኛ ሁኔታ እየተባባሰ የመጣውን ቀውስ በቀዳሚነት ተንትኗል። ቀጥሎም የሶማሌ ህዝብ የስርዓቱ ጥቃት ሰለባ መሆኑን ገልጿል። የትግል ሂደቱንና ወቅታዊ ፈተናውንም አብራርቷል። የኦብነጋ አመራሮችና አባላቱ እንደሚታሰሩበት ማስፈራሪያ እንደሚደርሳቸው፣ ሙሉ ትኩረት ተደርጎባቸው እንደሚሳደዱ፣ ቢሮ እንደተዘጋበት፣ ከሶማሌ ማህበረሰብ ጋር እንዳይገናኝና በዚያም መንግስታዊ ግፍ እንደሚፈጸምበት በዝርዝር በማስረዳት የሶማሌ ህዝብ መብቱን ለማስከበር ዲፕሎማሲያዊ ትግል ጭምር እንደሚያካሄድም አስታውቋል። አዲሱን የትግል ስትራቴጂ በሚያስረዳው መግለጫው ላይ ብሔራዊ ሲል የጠራውን የትግል ጥሪ አቅርቧል። ኦብነግ አመራሮቹ እንደታሰሩበትና ላለፉት ሁለት ወራት ለፍርድ ሳይቀርቡ ጅጅጋ ውስጥ መታሰራቸውን በቅርቡ ይፋ ባደረገው መግለጫው ማሳወቁ ይታወሳል። አመራሮቹ ታስረው የሚገኙት የሙስጠፌ መሐመድ አስተዳደር ህጋዊ የፖለቲካ ተዋንያኖችን ማፈን፣ ጥንካሬን ለማሳየትና በሶማሌ ህዝብ ውስጥ ፍርሃትን ለማስረጽ ያስችለኛል ብሎ ስለሚያምን ነው በማለት መክሰሱ አይዘነጋም። ከሶስት አስርት ዓመታት በላይ ለሚሆን ጊዜ በትጥቅ ትግል ሲንቀሳቀስ የነበረው ኦብነግ ወደ ሰላማዊ ትግል የገባው አብይ አህመድ ወደ ስልጣን ከመጡ በኋላ ከአገዛዛቸው ጋር ስምምነት ላይ በመድረሱ ነበር። ኦብነግ የትጥቅ ትግል አቁሞ ወደ ኢትዮጵያ አባላቱ ከመመለሳቸው በፊት አሜሪካ፣ ዩናይትድ ኪንግደም፣ አውስትራሊያ፣ ኬንያና ኤርትራን ጨምሮ ወደ ስልሳ በሚጠጉ ሀገራት ቢሮዎችን ከፍቶ ይንቀሳቀስ ነበር። የብልጽግናው አገዛዝ ስምምነቱ እንደ ጣሰ የሚገልጸው ኦብነግ ከሁለት ተከፍሎ አንደኛው ክንፍ ዳግም ወደ ትጥቅ ትግሉ በመመለስ ላይ ነው። በአብዲ ረህማን ማዕዲ የሚመራው የፓርቲው ክንፍ ካሁን በኋላ ከብልጽግና ጋር ግንኙነት እንደማያደርግና ቀጣይ የትግል ስልቱን በተመለከተ ለህዝቡ ማስተዋወቅ መጀመሩን በመግለጫው ጠቅሰዋል። ከዚህ ጋር ተያይዞ በአብዲረህማን ማዕዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ክንፍ መቀመጫውን በጎረቤት ሀገር ሶማሊያ በማድረግ ለማድረግ የትጥቅ ትግል መጀመሩን ከዚህ ቀደም በስፋት መዘገባችን ይታወሳል። በአሁኑ ጠንካራ መግለጫው ደግሞ ለሶማሌ ሕዝብ ብሔራዊ የትግል ጥሪ አቅርበዋል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ሊድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቅርባለን። ጣና ሳተላይት ቲቪ ከሀቅ ጋር